አሰላሙ አሌይኩም ወረህመቱላሂ ወበረካቱህ። ሰላም ሰላም ሰላም! ውድ እና የተከበራቸው የቻናል የቤተሰቦች እንዴት ናችሁ? አልሐምዱሊላህ፣ ደህና ነኝ ያላችሁበት የዓለም ዳርቻ ሰላማችሁ ብዙ ይበል እያልኩ ዛሬ ደግሞ በጣም ቀለል ያለ ዶሮ በኦቨን አሰራር ይዤላችሁ መጥቻለሁ። በጣም ቀላል ነው፣ ተወድታላችሁ። ወደ አሰራሩ። እዚህ ጋር ዶሮአችንን ካዘጋጀን በኋላ ማነሳቴና ድምያገባል። በዛ አድርገን እንቆራርጣታለን ማለት ነው። ለዚህ እንቆራርጣት አለን። እቺን እቺን እዚህ ታርገን ከዛን ከያለውን ለዚህ ማለት ነው። የኢትዮጵያ እንቆራርጥ ምናምን ነገር የለም ከበሬ የላትም ዶሮ ማለት ነው እችን ካደረግን በኋላ እንደዚህ በስተጀርባው ገና ዶሮ ፈልጅ ነው። ገና ፈልጅ ነው። ይሄን እንደዚህ ካደረግን በኋላ በደንብ እናጠጥበዋለን ማለት ነው። ደንብ አጥቅበን እንገናኝ። ይሄው እንደዚህ በደንብ አድርጌ አጠጥቤታለሁኝ። ደም ካደረግን በኋላ ምስን ግን እንዴ ያለ ማለት ነው ቅመማ ቅመሙ ውስጥ እንዲገባ እንደዚህ ከአረግን በኋላ ሌላ ቀን ትተህ እንደዚህ ከአረግን በኋላ የሆነ ነገር በሆነ ነገር ወጋ ወጋ እናደርጋለን ማለት ነው። ይሄ ውስጡ ቅመማ ቅመሙ እንዲገባ ማለት ነው። እንዴ ያለ እናንተ ስትጠቀሙ ጓንት ልበሱ ማለት ነው። ውዶችን ይስተላላለይ ነው። አሁን ለዚህ ከእንትን ካልኳት በኋላ ከዚህን አድርግና ትንሽ ማለት ነው ዘይት ትንሽ ጠብ እናደርግበታለን ማለት ነው። እዚህ ጋ እንትን ተጠቀሙ ጓንት ተጠቀሙ ነው፣ ጓንቶ የለኝም እና ነው በጅሽ እንትን አልሽ እንዳትይ ማለት ነው። አማራጭል እዚህ ጋ ገልብጠን ዘይት ኦቨል ምንድን ነው ያለው ዘይት ዘይት ወል ይመስላል ጎን እንዳልኳችሁ እንትን ተጠቀሙ ጎን ተጠቀሙ። እኔ የለኝም እና ነው ግን ዘይቱን ደዚ ካደረግን በኋላ ሌላ ዕቃ እናመጣና እንዴት ሌላ ዕቃ ካመጣን በኋላ እዚ ጋ እናደርገዋለን ማለት ነው። ቅመማ ቅመሙ ስናደርግ እንድነች ደዚ ካረግን እዚ ጋ ነች ሽንኩርት ዘጋጅቻለሁ የተፈጨ ነጭ ሽንኩርት፣ ነጭ ሽንኩርት ዝንጅብል ማለት ነው። አሁን አሁን እዚህ ጋር እናንተ ያላችሁን የቅመማ ቅመም አይነቶች ተጠቀሙ። ያላችሁን ማለት ነው። እኔ ይሄንን እጠቀማለሁ። ምን ሩዝ ስፔስ ሩዝ ስፔስ ከብሳ የሚል እንደዚያ አድርገን እንደዚህ አይነት አለኝ። ያንን እጠቀማለሁኝ። ቺክን ሶስ የሆነ እንደርኳችሁ ያላችሁን የቅመማ ቅመሞች ተጠቀሙ። በዚህ ጫው እጠቀማለሁኝ ኦሪጅናል ቺክን ከተንጋይ የተዋሃደ ማለት ከማጅ ጋር ማጅ አብሮ አለው ስንጠቀማለሁ። ትንሽ ዝም አለው ያው ጫው ነው፣ ግን እንደዚህ ጫው ካደረግን በኋላ ሰልሳ ማጅን ጠማለም ሰልሳ እናደርጋለን፣ ትንሽ ማለት ነው። እዚህ ጋ ቲማቲም መጠቀም ትችላላችሁ፣ የተፈጨ ቲማቲም ወይንም እንደዚህ ማጁን ጠማጥ መጠቀም ትችላላችሁ ማለት ነው። እንደዚህ ካረግን በኋላ ይህ እንደዚህ እያደረጋችሁ፣ በነገራችን ላይ ጓንት ተጠቀሙ ማለት ነው። እንዴት በጅ እንደዚህ ታደርጊዋለች ምናምን እንዳትሉኝ፣ ጓንት የለኝም፣ ምንም አማራጭ የለኝም። እና እንደዚህ አድርጋችሁ ጓንት ጨርሼ ሳልነገር ወደታች እንዲገባ በደንብ አድርጋችሁ እንትን ማለት አለባችሁ። እንደዚያ አቅላቅላችሁ ከጨረሳችሁ በኋላ እዚህ ጋር ሌላ እንትን ጠቃ ከመጣችሁ እንደዚህ ዶሮአችንን እዚህ ላይ ካደረግን በኋላ እንደዚህ አድርገን ሞክሩት። በጣም ቀላል ስራ ነው። ይኸው እንደምታዩት በዚህ መልኩ አዘጋጅቼዋለሁኝ። እንደዚህ ካረግን በኋላ እናስገባዋለን። እሳታችን 180 ዲግሪ እንደ ከለኮስን በኋላ ማለት ነው። ቤተሰብ በዚህ መልኩ ዶራችን በስሎልናል። ይኸው እንደምታወት በደንብ ነው የመሰለልን። ይኸው እንደምታወት በዚህ መልኩ ቆንጆ ሆነው በስሎልናል። ሌላው ላይ ትንሽ ኩዝበራ እንትን ልበታለሁ። ያው በአንድ ተስሮ እንደምቀጥጠው ብዙ ማለት አልተመቸኝም። ይህን ይመስላል። ይችት እንዴት እንደሚያምር ማለት ነው። በጣም ቆንጆ፣ ሽታው ራሱ በጣም አሪፍ ነው። ሞክሩት፣ በጣም ትወድታላችሁ። እንደዚህ አሁን በቃ በደንብ ስለበሰለ ለገብታ ይቀርባል ማለት ነው። ይህ እንደምታዩት በደንብ ሆኖ የበሰለው ውስጡ ራሱ ይሄው ቅመማ ቅመሙ ውስጥ ገብቷል ማለት ነው። እና ሞክሩት፣ በጣም አሪፍ ቀለለ አሰራር በዚህ መልኩ እንደዛ አድርጋችሁ ማዘጋጀት ትችላላችሁ። የዛሬው ቪዲዮ ይሄን ይመስላል። ይሄው እንደምታዩት በዚህ መልኩ እየሰራችሁ እንትን በሉ ሞክሩት። ሁላችሁም ስለምትከታተሉኝ አመሰግናለሁ። በቀጣይ ቪዲዮ ውስጥ የምንገናኝ። ባይ ባይ